ከኢትዮጵያ ላይ ካሉት ከተሞች ሰመራ ሎግያ ተመርጣ በአስረኛ ከተሞች ፎረም ለመዘጋጀት በጣም ደስ ብሎናል። እንኳን ደስ አላቸው እያልኩ ነው የአፋርን ሕዝብ እና የመላው ኢትዮጵያን ሕዝብ የአፋር ብሔራዊ ክልላዊ መንግስት መዲና ሰመራ ሎግያ አስረኛው የኢትዮጵያ ከተሞች ፎረም እንድታሰናዳ ኃላፊነት የተቀበለችው ሰመራ ሎጊያ ከተማ አሁን በሥራ ላይ ናት። በሼድ ላይ እናከብራለን እያልን ያለ ነው። ስለዚህ የሼድ ወጪውን ሚኒስቴር መሥሪያ ቤቱም ከበር አድርጓል። እኛም ደግሞ ኮስትሼሪንግ አድርገናል። ስለዚህ በጥሩ ሁኔታ እየተካሄደ ነው ያለው ከ ሀያ አምስት ሺህ ካሬ በላይ በሆነ ስፍራ ነው የተቀመጠው። ሄዱ ቀን ፀሐይ ሳይበግረን፣ ምሽት ደግሞ እንቅልፍ ሳይበግረን እንደምታየው 24 ሰዓት እየሰራ ነው። እንግዶቻችንን የምንቀበልበት ኤሪያዎች ፈንክሽናል የማድረግ ስራ እየሰራ ነው። ሽንት ቤቶች፣ ሻወሮች፣ ሮዲ ደን አልቀዋል። ሞቶ በሞቶ ውስጥ ለውስጥ ደግሞ ከ15 ኪሎ ሜትር በላይ ውስጥ ለውስጥ በግራብል የተሰራ መንገዶች አሉት። የውሃ ዝርጋታ ደግሞ ሙሉ ለሙሉ ፈንክሽናል ሆነዋል። እንደምታዩ ደግሞ ለራሱ ራሱን የቻለ ትራንስፈር ተገጥሞለት ረዲ መብራት ስራ 24 ሰዓት የተሰራ ይገኛል። በርካታ ስራዎችን እየሰራን ነው። እንደምታየው ይሄ አንደኛ ዝግጅቱን የምናካሄድበት ሸዱ ስቴዲየም ዝግጅትን ጨምሮ ፓናል ውይይቶች የሚደረጉበት አዳራሾችን ጨምሮ ለእንግዶች ደግሞ ምን አይነት አቀባበል ማድረግ እንዳለብን፣ እዚ ጋር ደግሞ ቴክኒካል ጉዳዮችን ጭምር በርካታና ሰፊ ዝግጅት እያደረግን ነው የምንገኘው ሲሄዱ ቀጣይ አገልግሎት እንዲሰጥ ተደርጎ ነው የተሰራ ያለው እና በዓሉን ካከበርን በኋላ የሚፈርስ ሳይሆን ለከተማው ማስተዳደሩ ማንኛውም ዝግጅት፣ ማንኛውም ኤግዚቢሽን ክልሉ ሊያዘጋጅ የሚችለውን ነገሮች በሙሉ እዛ እንዲዘጋጅ ነው ቀጣይ ቢያንስ ለብዙ አመታት እና ለከተማው ደግሞ ትልቁ ገቢ የሚያመናጭ ስራ ነው የተሰራ ያለው። ሴዱ ደግሞ በጣም ሴሌክትድ የሆነ ቦታ ስለሆነ በዚህ ሎግያንም ሰመራንም ያዋሰነ ቀጣይነት ላለው ከዚህ ተሰርቶ የማይታወቅ ስራ እየተሰራ ያለው ለመጀመሪያ ከተማው ሳይመሰረት ማስተር ብላኑ የተሰራለት ከተማ ነው። በብላን የተጠበቀች ከተማ ነው። ስለዚህ ያ ደግሞ ለእድገቷ ትልቅ አስተዋጽኦ እያበረከቴ ነው ያለው አሁን ለምንሰራው ስራ በብላኗ መሰራቷ ትልቅ አስተዋጽኦ ነው እያበረከተ ያለው። ኮሪደር ልማቱ ሁለት ኪሎ ሜትር ላይ ኦልሬዲ ወደ 80 ፐርሰንት መጠናቀቅ ላይ ነው ያለው። ስለዚህ ይሄ ኮሪደር ልማት ደግሞ ብቻ ኮሪደር ልማት አይደለም። የአፋርን ጸጋ የአፋርን ቱሪስት መዳረሻ አፋርን ሊገልጽ በሚችል መልኩ ነው ከቤት አሰራር የሚጠቀሙበትን ማቴሪያል። አሁን ለምሳሌ አፋር ግል አለ። የሰማረን ብረንድ ብለን ነው ግልን የምንወስደው። አራት ባርኮች አሉ። አራትም ባርኮች ላይ የአፋርን ባህል ሊገልጹ የሚችሉ ኤርታሌዎቹ እነዛ እነዛን ነገሮችን ያካተተ ኮሪደር ልማት ነው። ና ቢያንስ አሁን ሰማንያ ፐርሰንት ደርሷል። የአፋርን ቤት አሰራርን፣ ባህልን፣ ወግን የሚጋልጽ እዚህ አደባባይ ላይ ከአሁንታ በዚህ ሳምንት ፎርም ወርክ ሙሉ ለሙሉ አልቆ ተጠናቆ ይተከላል ማለት ነው። ከኮሪደር ልማቱ ጋር ተያይዞ የክልሉን ባህል የሚገልጹ አፋሮች ለክብር እንግዳቸው ወተት የሚያቀርቡበትን እንዳይን ያሉና ሌሎች የማህበረሰብ እሴት ገላጭ ስራዎችን በየመናፈሻ ስፍራዎች እየገነቡ ናቸው። ከውበትም ባሻገር ለነዋሪዎች ስራን የሚፈጥሩ ገቢንም የሚያመነጩ ናቸው። አፋር ሰመራ ዋወተት ይለያል። እዚህ ቤተ መንግስት አደባባይ ላይ ያለው ካሁንታ የአፋር ትልቅ እንግዳ ወተት ምግብ የሚቀርብበት ወተት የሚቀርብበት ጥታውን ስለሆነ 12 ሜትር ርዝመት ያለ አፋርን ሊገልጽ የሚችል በሚሰሩ የመሰረተ ልማት ውስጥ የአፋር ቀጣይ ትውልድ ምቹ እና ማራኪ ከተማ ለማፍጠር የአፋርን እሴትና ካልቸርን በያዘ አክቲቪቲዎች ተካቶበታል ማለት ነው። በክልሉ ብሎም በሰመራ ሎጊያ ከተማ ሊጎበኘው የሚገባቸው ብዙ ሀብቶች አሉ። አላሎበት ፍል ውሃ አንዱ ነው። ቱሪዝም መዳረሻዎች አሉ። እርታ አሌ አለ፣ ዳሎል አለ፣ አለሎበት አለ። እነዚን ነገሮች በምስል ለኤግዚቢሽኑ እናቀርባለን። ስለዚህ ከሚቀመስ ነገር ጀምሮ የአፋር ባህላዊ የሚቀመሱ እንትኖች አሉ፣ ምግቦች አሉ። እነዛም ምግቦች ጭምር ሁለተኛ ደግሞ የአፋር ባህላዊ አልባሳት፣ የአፋር ባህላዊ የቤት ስርቶቹ፣ ባህላዊ እቃዎቹ፣ እነዛን ነገሮች በሙሉ አቅርበን ከተማችንና ክልላችንን እናስተዋውቃለን። አፋር ክልል የሰው ዘር መገኛ ናት የሚያምር ባህል ውብ መስህቦች አሏት በቅርቡ የሚካሄደው የኢትዮጵያ ከተሞች ፎረም ትልቅ መድረክ ስለሆነ በክልላችን ያሉ የባህልና ቱሪዝም ሀብቶቻችንን ለሌሎች ወንድምና እህቶቻችን ለማስተዋወቅ በዝግጅት ላይ እንገኛል ሰመራና ሎጊያ መሀል ላይ ወተት መዳለቢያ ቦታ አዘጋጅተን አስረክበን፣ በውሃ በማብራት ቦታ ከመስጠት ጀምረን አስረክበነው። በአሁን ሰዓት ከጉብኝቱ ከሚጎበኙ ቦታዎች አንዱ ብለን አድርገናል። እዛው ጠገብ ዶሮ እርባታ አለን። ስለዚህ ያ ደግሞ ዶሮ እርባታ ከጉብኝቱ አንድ አካል ይሆናል። ቢያንስ ከመቶ ሀምሳ እስከ ሁለት መቶ ከተሞች ይሳተፋሉ ብለን ነው የምንጠብቀው። ከአምስት ሺህ ሰው በላይ ከተማው ላይ ይታደማሉ። ስለዚህ ይሄ እኛ እንደ ትልቅ በረካት ነው የምናየው፣ ምክንያቱም እኛ አካባቢው ማህበረሰቡ እንግዳ ተቀባይ ነው። አፋር በባህሉ በሃይማኖቱም እንግዳ ተቀባይ ነው። ከአዋሽ የሚገቡትን ከአዋሽ ጀምሮ ሚሌ በየሚንገዱ የአፋር ባህል የአፋር እሴት ሊያስታውቅ በሚችል መልኩ እንግዶችን እንዲቀበሉ ግልታት ኒተን አልስቴክ ለካል ሰንሮጊ መጋራዴ ሚሰልጣ ከወታ ተኒታን መጋለል ዝግጅቱ ተጀምሮ እስከሚጠናቀቅ ድረስ እንግዶችን በምን መልኩ እንቀበል በሚለው ጉዳይ ላይ የክልሉ መንግስትና የሰመራ ሎግያ ከተማ ነዋሪዎች እየተመካከርን እንገኛለን። እንግዶቻችን በቆይታቸው ደስተኛ ሆነው እንዲመለሱ ከከተማ አስተዳደሩ ጋር በመተባበር እናስተናግዳቸዋለን። አፋር የሚታወቀው በእንግዳ ተቀባይነቱና አክባሪነቱ በመሆኑ ይህንኑ በሚገባ እናሳያለን። እርግጠኛውን የመናገር የምችለውም እንግዶች ሲመለሱ ስለ አፋር አይረሴ ትዝታ ይዘው እንዲመለሱ ነው። ብሔር ብሔረሰቦች በዓል ሲከበር አሁን ያሉት መሠረተ ልማቶች፣ አሁን ያሉት ሆቴሎች አልነበረው። ስለዚህ ከዛ በኋላ በፍጥነት እያደገች ያለች ከ150 እስከ 200 ከተማ መጣ ማለት ብዙ ብር አፍስሰው ነው የሚሄዱት፣ ብዙ ነገር ሸምተው ነው የሚሄዱት። ስለዚህ ይሄ ምንድን ነው ለከተማችን ነዋሪዎች፣ ለከተማችን ነጋዴዎች፣ ለከተማው ንግድ ማህበረሰብ ትልቅ ገቢ ከፍ አድርጎ ነው የሚሄደው። ከዛ በላይ ከዛ ባሻገር ደግሞ የባህል ልውውጥ። ስለዚህ የሚመጡት እንግዶች በሄዱበት ቦታ ሁላ ስለ አፋር ስለ ሰመራሎጊያ እንዲያወሩ አድርገን ነው መሸኘት አለብን በሚል ደረጃ ነው የተዘጋጀና ያለና ከ25 ፓስ በላይ ለዛ ስራ ብቻ አገልግሎት እንድሰጥ ልነዘጋጅ ነው። መድረኩ የከተማና መሰረተ ልማት ሚኒስቴር ከተሞችን የብልጽግና ማዕከል ማድረግ ስትራቴጂካዊ እቅዱን ለማሳካት እያገዘ ያለ ነው። የከተማ አጀንዳዎች ቀርበው ውይይት የሚደረግባቸውና በችግሮቻቸው ዙሪያ የመፍትሄ አቅጣጫ የሚቀመጥበት እንዲሁም በከተሞች መካከል ጠንከር ያለ ፍክክር የሚደረግበት ይህ አስረኛው የኢትዮጵያ ከተሞች ፎረም ከህዳር 6 ቀን 2018 ዓ ም ጀምሮ የሚካሄድ ይሆናል።